በጣም ያሳዝናል። እንግዲህ የዱሮ ብሩክ ያ ትሁቱ ሰው አክባሪው ሰውን ጮክ ብሎ መናገር የማይችለው ሰው ሙሉ በሙሉ ተቀይሮ እያየ ነው እንገኛለን። እና ዛሬም እንግዲህ የሀይሚና የብሩክ ጭቅጭቅ፣ አለመግባባት፣ አለመስማማት እንደቀጠለ ይገኛል ማለት ነው። ዳኒ ቤት ቤቱ ድረስ በመሄድ ይቅርታ የሚጠይቀው አስመስሎ ሀይሚንም ይዞ በመሄድ እንግዲህ ሀይሚን ነው የምትፈልጋት በማለት ያልሆኑ ቃላቶችን እየወረወረበት ይገኛል። ከዛም አልፎ እንግዲህ ቤቱ ድረስ በመሄድ ከዚህ በፊት ው በቦክስ መተቶት እንደምታዩት፣ ጥርሱንም እንደምታዩት ነው፣ አይኑ ስርም እንደምታዩት ነው እና ይሄ ነገር ተፈጥሮ ነበር እና የተጸጸተ መስሎን ነበረ። በቃ በትንሽ ነገር የሰው ህይወት ሊጠፋበት ነበር ብለን ሁላችን እየተጨነቅን እያሰብን ነበር እና እሱ ግን ዛሬም ያንን ድብድቡን ያንን መማታቱን እንግዲህ ቤቱ ድረስ በመሄድ የሰው ግቢ፣ የሰው ሰፈር፣ የሰው ቤት በመግባት እንግዲህ ለመማታት እየሞከረ ነው የሚገኘው። እኔ ማንም ሰው ምንም ይበለኝ ነጭ ነጩን አወራለሁኝ። ምንም ብሩክን የቱንም ያህል ብወደውም የቱንም ያህል ሀይሚና ብሩክ በቃብሮ እንዲሆኑ ብፈልግም ግን ደግሞ ትክክል ያልሆነ ነገር እያየው በጭራሽ በጭራሽ ትክክል ነህ ጀግና ነብዬ ብሩክን ላሞጋግሰው፣ ላደናንቀው አልችልም። ስለዚህ ካሁኑ መስማት የምትፈልጉ ከሆነ ነጭ ነጩን መስማት ትችላላችሁ። አወራለሁ፣ ሀሳብ እሰጣለሁ። መስማት የማትፈልጉ ከሆነ በክብር ከቤት ይውጡ ምንም በቃ ምንም አይነት ስድብ ምንም ነገር እንዳትጽፉብኝ አደራ ብዬ በዚሁ አጋጣሚ ልነግራችሁ እወዳለሁ ቪዲዮን ከመጀመሪያ በፊት ማለት ነውና እንግዲህ ወደ ዋናው ቪዲዮ ሳልፍላችሁ እንግዲህ ሀይሚና ብሩክ ነግሬያችኋለሁ ፍቅራቸው ከቀዘቀዘ መተማመናቸው ከጠፋ መከባበራቸው ከከራቀ በጣም ቆይቷል የእውነቴን ለመናገር እና በፊትም ስናገር የነበረው ነገር ቃል በቃል እየሆነ እያያችሁት ነው የምትገኙት እስኪ ውሸት አንበሉ ከዚህ በፊት ቪዲዮ ስትሰሪ አስቶኔ ሁሌ እከታተልሻለሁ ሀይሚንና ብሩክን እንደዚያ አትሆኑ ብለሻል ብላችሁ እስኪ እንደው ኮሜንት ላይ ጻፉ። የምታውቁኝ በትክክል የምትከታተሉኝ ሀሳብ ስሰጥ በደንብ በምታዩኝ ሰዎች በደንብ ይሄን ነገር ታውቃላችሁ። ከአስከፈ እናገራለሁ እና የምናገራቸው ነገሮችም አስቀድሜ ነው የምናገረው ከሆነ በኋላም በዛው ላይ ነው ሀሳብ ልሰጥ የምችለው እና ይሄን ብያችሁ ነበር የምለው ብዙ ቀን ነው እና ሀይሚና ብሩክ አሁን ላይ በጣም የቆረጠላቸው ይመስላል። ብሩክ አንድ ሳምንት ሙሉ ለምኛታለሁ ስለዚህ አገባኝም ስለ ሀይሚ ምንም በቃ ግድ አይሰጠኝም እያለ ይገኛል። ሀይሚም ደግሞ ስለ ብሩክ ግድ አይሰጠኝም ነው እያለች የምትገኘው። ትናንትና አይታችኋል። ዳኒን ከዳኒ ጋር ሆናለሁ ምናምን ብላ ያልሆነ ነገር ተናግራ ነበር እና ብሩክ ደግሞ ያን ነገር አበሳጭቶታል። በአጭሩ ሀይሚና ብሩክ ምንም አይነት መተማመን የላቸውም፣ በቃ በውስጣቸው ማለት ነው። ምንም አይነት መግባባት የለም። በቃ አንዳቸው ሊረጋጉ አልቻሉም። እንደው ሁለታቸውም እሳት ነው የሆኑት። ሁለታቸውም በቃ አለ አደለ የዱሮን ማየት አልቻሉም። ዛሬያቸውን ነው እያዩ ያሉትና፣ ማንም ወጠጤ መጦ፣ ማንም ስራ ፈት መጦ በእነሱ ህይወት ውስጥ በእነሱ ፍቅር ውስጥ ገብቶ ይህን ያህል ማበጣበጥ ከቻለ አስቡት። እነሱ ነው ቦታ የሰጡት፣ እነሱ ነው ጊዜ የሰጡት፣ እነሱ ነው ጆሮ የሰጡት። በራሳቸው ፈቃድ በራሳቸው ፍላጎት ነው ሰውን ወደ ራሳቸው የሚስቡት። ኮስታራ ቢሆኑ እኔ በቃ ከሀይሚም ውጭ ማንንም አልሰማም ቢል ሀይሚም ከብሩክ ውጭ ማንንም አላምን ማንንም አልሰማም ብትል ኖሮ ይሄ ሁሉ ነገር አይፈጠርም ነበርና፣ ሀይሚም ጥፋተኛ ናት፣ ብሩክም ጥፋተኛ ነው። ዛሬ ግን እንደ ዛሬ እንደ ዛሬ የዛሬውን ቪዲዮ በደንብ አድርጌ ተንተን አድርጌ እነግራችኋለሁኝና ከዚህ በፊት እንግዲህ እንደምታውቁት ዳኒ ዳኒን መትቶት ነበረ ብሩክ በጣም ሀይሚ ራሱ ከካሜራ ጀርባ ካሜራው ከጠፋ ጠፍቱ ከጠፋ በኋላ ራሱ ካሜራ መኖራቱ ገላግሎት በቃ አልቻለም እና በጣም ሲደባደቡ እንደነበረ ዳኒን በጣም እየመታው እንደነበረ ነው ሀይሚ በቃሏ ስትናገር የሰማችሁት። እና ምንም ይህን ያህል እንጣጥ እንጣጥ ይህን ያህል ፊጥ ፊጥ ይህን ያህል በቃ እንደ ጀግና መታየት ምናምን አስፈላጊ አይደለም። ብሩክ እግዚአብሔርን ነው ምልህ፣ ቢያንስ ቤተሰብ አለህ። እኔ አሁን ብሩክን ልወቅስ ነው የመጣሁት ዛሬ። ለምን መሰላችሁ? አዎ በደንብ ፈረድሽበት፣ አትፍረጅ ምናምን ልትል። እፈርዳለሁ በደንብ አድርጌ የታየኝን ነገር እናገራለሁ። ምንም አንተ አሁን ዳኒን መተተ ጀግና ጀና እንድትባል አትጠብቅ። በቃ አንተ እውነት አለኝ ብለሃል አይደለ? እውነት አለኝ ብለህ አስረዳት ለሀይሚ ማመን ያለባት ማስረዳት ያለብህ ግዴታ ለሀይሚ ነው እንጂ ለተመልካችም አይደለም፣ እንዲሁም ደግሞ ለዳኒም አይደለም። ለሶሲም አይደለም። ሶሲስ የምታውቀው ነገር ነው። እና በአጭሩ አንተ ንጽህና አለኝ ወይም ደግሞ ንጹህ ነኝ ከአልክ እምናምን ሰዎች አለን፣ የምንወድ ሰዎች አለን፣ የምንከታተል ሰዎች አለን። እኔ በፍጹም ብሩክ ከሶሲ ጋር ተኝቷል የምሩን ተኝቶ ግንኙነት አድርጓል የሚል ነገር ከአንደ ቤቴም አልወጣም፣ በጭራሽ ሊወጣም አይችልም። በጣም አምነዋለሁ። አምነዋለሁ በጣም ከሚባለው በላይ። እንደውም በአሁኑ ሰዓት ሀይሚ ከምታምነው በላይ እኔ አምነዋለሁ። ምንላችሁ ፈልጌ ነው ብሩክን ሁላችንም እናቀዋለን። ከስር ኮትኩተን ያሳደግነው ያበቀልነው ልጅ ነው አደለ? ስለዚህ ሁላችንም እናቀዋለን እና ግንኙነት አርገሀል ሳይሆን እኛ እያልንህ ያለነው ወይም ደግሞ ሀሳብ የሰጠነው ከሶሲ ጋር አንድ ክፍል ውስጥ እንደዚህ ማድረግ አልነበረብህም። ለምን ሀይሚን ለሀይሚ አይከፋትም ወይ ለሀይሚ ቅራይላትም ወይ ሀይሚ ምን ይሰማታል ብለህ ታስባለህ? ብለን ሀሳብ አስተያየት ሰጠን እንጂ ከእሷ ጋር ማግጣሃል ወይ ደግሞ አንሶላ ተጋፏችኋል፣ አብራችሁ ተኝታችኋል ብለን ምንም ነገር አልተናገርንም። በቃ እኔ እኔም ይህን በቃ አብሮ ተኝተዋል ግንኙነት አድርገዋል የሚል ነገር እውነት ለመናገር ሁሉም ሰው ብሏል ብዬ አላውቅም። የእውነት አንድ ሰው ለሰው ሊል ይችላል ወይም ደግሞ እንደ ሀይሚ ሊጠረጥር ይችላል። ሀይሚም ጥርጣሬ እንጂ የምርም አድርገዋል ግንኙነት አድርገዋል በቃ አብሮ ተኝተዋል አብሮ አንሶላ ተጋፈዋል ብላ አላመነችም ሲጀመርም። ግን እንደዚህ አይነት ነገር ጥርጣሬ ነው ያለባት በቃ ከካሜራ ጀርባ ምን አድርጋችሁ እንደሆነ እኔ በምን አውቃለሁ ነው እያለች የምትገኘው ይህም እልህ ይዟት ተናዳ ተበሳጭታ ነው እንጂ የምርም እንዳላረገው መቶ ፐርሰንት እሷም ታውቃለች። ብሩክም እንዳላረገው ያውቃል እኛም እናውቃለን እናምናለን እና አሁን ላይ ለሰው ለማስረዳት ነው እየወጣ እየደፋ እየለፋ እያለኸው እና ምንም አስፈላጊ አይደለም ህይወትህን ኑር በቃ ሰላም ከሆናችሁ ሰላም ፈጥራችሁ አንድ ላይ ሆኖ መለየት ካለባችሁ ተለያዩ በቃ የእውነት ሚዲያው ራሱ አስጠላኝ። በቃ አስጠላኝ፣ ጭቅጭቅ ነው በጣም ነው የሚያስጠላው። በቃ ከምነግራችሁ በላይና ምን ሆናችሁ ነው ሀይሚን ብሩክን በዚህ ልክ የተናናቃችሁት እንዲወረደ ቃል የምትነጋገሩት ከእናንተ የማይወጣ ነገር ነው በቃ። አንተ አሁን እኔ ብሩክን ዛሬ ያዘንኩበት ምንድን ነው ለዳኒ ማስረዳት አይጠበቅበትም። በቃ ዳኒ ኦረዲ ሆን ብሎ ሆን ብሎ እሱን ለማናደድ እሱን ለማበሳጨት ወይም ደግሞ ሶሲና አይፈልጋትም መሰለኝ፣ አላቅም፣ ሀይሚን ወደ እጁ ለማስገባት ወይም ደግሞ ሀይሚ ጋር ሲደርስ በቃ አዛኝ መስሎ ትውት ሰው መስሎ ጨዋ መስሎ ነው እየቀረበ የሚገኘው። ሀይሚም ደግሞ በሚገባ እያመነችው እየቀረበችው ነው የምትገኘው። ምን ሊጠቅማት እንደሆነ አላቅም። እንደው ቢጠቅምሽ ቢጠቅምሽ ብሩክ ነበር የሚጠቅምሽ። አየሽ፣ ብሩክን አላምንም ብለሽ ብሩክን በቃ ከዚህ በኋላ ያለን ነገር አብቅቷል፣ አልቋል ብለሽ፣ እኔ እናንተ የሚባል ነገር የለም እያልሽ እያወራሽ ማለት ነው ዳኒ ይሆነኛል ብለሽ ወይም ደግሞ ዳኒ ምን ያደረገ? ይሄ ከማጠሩ መወጣጠሩ የሆነ ቁንጫ እኮ ነው። በእውነት ነው የምላችሁ። እነሱ ከመጡ በኋላ ያላቸውን ሰላም ግን እኔ አልፈርድም። እኔ አሁን እግዚአብሔርን ብየ ምነግራችሁ ነገር ምንድን ነው፣ አንድ ሰው በሆኑ በሚዋደዱ ፍቅረኛ ማቾች ህይወት ውስጥ የሚገባ አለ። በጣም ሺህ ሰው ሰይጣን ይልካቸዋል። አንድ ሺህ ሰዎችን በነዛ ሰው በፍቅረኛ ማቾች መሀል ይልካል አይደል? ሰይጣንን የምንቀበለውም የምናባረረውም እኛ ነን ብዬ ነው የማስበው። ሀይሚ አሁን የምሬ ነው የምላችሁ። ነገሩ እየተጋተተ ከሚሄድ ባጭሩ ብሩክ በቃ እኔ ሀይሚዬ ይህን ነገር አላደረግኩትም ለፕራንክ ብዬ ነው፣ ለዛውም እንደዚህ እንደዚህ ፈርቼ ነው ብሎ ነገራት። በሰዓቱ ተናዳ ተበሳጭታ አንድ ቀን ሁለት ቀን ታኩርፍ ችግር የለውም፣ ኖርማል ነው ስለምትወደው ነው የምትቀና፣ ስለምትወደው ነው በቃ። እንደዚህ የተጨነቀችለት ስለምትወደው ነው፣ እንደዚህ የተቆጣችው ስለምትወደው ነው፣ ያኮረፈችው የእሷ ስለሆነ የእሷ የሆነን ነገር ሌላ ሰው ጋር ስታየው በቃ ተናደደች። ይሄ ያለ ነገር ነው የሚኖር ነገር ነው። ይሄ ምንም ክፋት የለውም፣ ግን አንድ ሳምንት ሙሉ ከዛ ደግሞ ዳኒ የዛሬ አንድ አመት ከዛሬ አንድ አመት ከሁለት ዓመት በፊት የተጻጻፉትን ያወሩትን ኮሜንት ላይ የተመላለሱትን አምጥቶ ሚስጥር ብሎ ሲነግራት ሀይሚ በዚህ ልክ ፋራ ናት ወይ ብዬ በቃ ገረመኝ። ብዙ ነገር ልታይ ትችላለች፣ ግን ያየችውን ሄዳ ዳኒን አምናው አሀ ብሩክ እንደዚህ አድርጓል እንዴ ብላ ሙሉ በሙሉ ውስጧን ከምታሳምን ብሩክሺ ያንንስ እስኪ ታውኩት፣ በቃ አለፈ፣ ያለፈ ነገር ነው። ይሄ ምንድን ነው ብላ በስርዓት ጠይቀዋለች? አልጠየቀችውም በጭራሽ። በእውነት በጣም የንቀት ቃል ነው የምትመልስለት። እሱም እንደዛው። ያ ነገር ምንድን ነው ምንድን ነው አሁን? ብሩክ ያልገባኝ ነገር የሰው ግቢ፣ የሰው ሰፈር፣ የሰው ቤት ሄደ ልማታ ልማታ የምትለው ተማታሽ፣ ተደባደብ። አዎ መደባደብ ምናምን ችግር የለው ግን ይሄ ልጅ ህይወቱ ቢያልፍ እግዚአብሔር አያደርገው ግን የወላችሁ እግዚአብሔርን ነው ምላችሁ። አንድ ቀን ብሩክ በዚህ ባህሪ የሚቀጥል ከሆነ በዚህ ማንነቱ የሚቀጥል ከሆነ የሆነ ሰው በእጁ ይጠፋና በቀድሜ የዘላለሙን እናቱም ስታለቅስ ትኖራለች። እሱም ያለቅሳል፣ ቤተሰቦቹም ያለቅሳሉ። እግዚአብሔርን ብዬ ንገራችሁ፣ እጁን መሰብሰብ አለበት። ስሜታዊ በሆነ ቁጥር ሀይላንዱን አንስቶ እኮ አይኑን አጥፍቶት ነበረ። የዓይን ዋጋ ስንት ነው? ብሩክ አንተ ማንንም ማስረዳት አይጠበቅብም። አሁን አሁን እንደውም የሆነ የውሸትን ማስረዳት ነው የሚመስለው። ለምን? በቃ ሀይሚን አሳምናት። ሀይሚን ቁጭ ብላ አውራት። ሀይሚ ካመነች አመነች፣ ካልተቀበለች አልተቀበለችም፣ ነው የራሷ ጉዳይ ብለ ማረፍ። በቃ አንተ ዋናው ነገር ልብህን ንጹሕ አድርገህ እውነታህን ማስረዳት መናገር ነው ያለብህ። አይ አልሰማህም፣ እንደዚህ ካለች ከማያምን ሰው ጋር መኖር አይጠበቅብህ። ወይ ደግሞ ካልተኖራ፣ ካልተከባበራችሁ፣ ካልተማመናችሁ ምንም ፍቅር የሚባል ነገር የለም። ፍቅር ከእምነት ይጀምራል። መጀመሪያ መዋደድ፣ በቃ መዋደድ በፊት መተማመን ነው የሚቀድመው። ሀይሜ ካመነች አመነች ማመን ያለባትን ነገር ትምን። ካላመነች ደግሞ ጊዜ መጠበቅ ነው በቃ እስክታምን። ካልሆነ በቃ የራሳ የየራሳችሁን ኑሮ ኑሩ፣ እንጂ በዚህ ልክ ሰው ልትደባደብ። ሰው እየገላገለ ጓደኞቹ ራሱ ሊመቱት ነበረ። በጣም ነው የተናደዱት። ዳኒ የፈለገውን ነገር አፉን ሊከፍት ይችላል፣ ሊያሳስት ይችላል። ያ ነገር ሀይሚ ክስ ያቀርብብሃል ልትከሰስ ነው ብላ እንዲህ የተጨነቀች እየፈራች ዛሬ ሌላ ሄደ ሌላ ጸብ ሌላ ታሪክ መፍጠረ በጣም ነው የገረመኝ ፍቅርን የምትፈልግ ከሆነ ለነገሩ አልፈልግም ብላል ከሀይሚ ጋር ያለው ነገር አንድ ሳምንት ለምኛታለሁ እምቢ ብላለች ከዚህ በኋላ የእሷና የኔ የሚባል ነገር የለም አብቅቷል ነው ያልከው ስለዚህ ከእሷ ጋር ያለውን ነገር መጨረስ ሲጠበቅብህ ተመልካችም የሚያውቀውን እውነት ነው እያወራ ያለው አናምንህም፣ አላልንህም። ሲጀመር ግን ሶስቲ ለምን ወደ ህይወት አመጣት ድጋሚ? ያን ሁሉ ችግር ተፈጥሮ ሀይሚ ተጎድታ ተሰብራ እንደ አንድ ሳምንት ሙሉ አልቅሳ ሄደች አደል? ሰላም ተፈጠረ፣ ሰላም ወረደ ተብሎ ሁሉ ነገር ምዕራፉ ተዘጋ። ድጋሚ ምዕራፉን የከፈትከው ለምንድን ነው? እችን ሴት በምንም ምክንያት ልታመጣ ትቻልክ? በዛ ላይ ደግሞ አንድ ክፍል ውስጥ አንድ ሩም ውስጥ እንዴት እሷ ልብሷን እያወለቀች ነበር? ከዛም በላይ ደግሞ የሆነ ፎቶ ባነራቸው ላይ፣ ታምብኔላቸው ላይ የተለጠፈ ነበር እና ይህን ፎቶ ኬታ መጡት ኢቨን እየተሳሳሙ አይነት ነገር ነው የሚመስለው እና በዛ ምክንያት ነው ሁላችንም ስንጠይቅ ምናምን የነበረው። ከዛ ውጭ በቃ አምነንሃል እና ማንም ሰው ደግሞ እንዲያምነህ አትጠብቅ። በቃ አንተ እውነትህን ከያዝክ ነገ ከነገ ወዲያ ሁሉም ሰው ማመኑ አይቀርም። እኛውን እኮ አብረን ስለነበርን አይደለም ያመነ ከሶቲ አብራችሁ አልጋይዛችሁ ምናምን እኛ በር ላይ ወይ ካሜራማን አልነበርንም አይደለ። ግን አመንህ በቃ በተናገርከው ልክ አመንህ ተቀበልን። ሀይሚ ደግሞ መቀበል ያቃታት፣ በቃ ነገራቶቹ እየሰፉ ሲሄዱ አንተም ብስጭቱ ስትገባ ማስረዳት አልችል ስትል ነው ያንን ጥርቅ ጣሪ ሁሉ ገብቷት እስከዚህ ደረጃ ልትደርስ የቻለችው እና ብሩክ እኔ የምነግር ነገር ይሄ፣ ባህሪ አያዋጣም። በቃ ምንም የሚቀጥል ነገር የለም። የዱሮ ባህሪ ትሑትና የእውነ ሰው አክባሪነት ይሄ ይሻላል። ሀይሚ ጋ ያለው ነገር በጣም አስቸጋሪ ነው። እግዚአብሔርን የሚፈታ እራሱ አይመስልም። በቃ ዝም ብላችሁ ስታዩት፣ እሷም በቃ እንዲህ እንዲህ ነው የምትለው። ሲጀመር ማለት ነው አንድ ነገር ልንገራችሁ። ሁለት ምርጫ ይዛችሁ ፍቅር ውስጥ ከገባችሁ በጣም አስቸጋሪ ነው የሚሆነው። አሁን ሀይሚ ብሩክ ቤሄድ በቃ ሌላ ሰው አገኛለሁ ብላ የምታስብ ከሆነ ወይም ደግሞ የራሱ ጉዳይ ብላ የምታስብ ከሆነ ብሩክ ደግሞ እሷ ብትሄድ ሌላ ሴት አመጣ የለ እንዲ ከሌላ ሴት ጋር መሆን አልችልም ምናም ብሎ የሚያስብ ከሆነ ምርጫ እንዳላቸው የሚያስቡ ከሆነ ሕይወት የለም። እግዚአብሔርም ብዬ ልንገራችሁ፣ ወደ ፍቅር ውስጥ ስትገቡ አንድንና አንድን አስቀድማችሁ ፍቅርና ፍቅርን አስቀድማችሁ አንድ ለአንድ ተወስናችሁ ታቅባችሁ ለመኖር ካሰባችሁ፣ ሌላ ምርጫ አለኝ ብላችሁ ካላሰባችሁ፣ ያንን ፍቅር ለማዳን ወጣችሁ ወርዳችሁ እጅግ በጣም ብዙ ዋጋ ትከፍላላችሁ። እስከ ሞት ነፍስን እስከ መስጠት ትደርሳላችሁ። ሌላ ምርጫ ከሌላችሁ ሌላ ሰው ጋር ሄዳለሁ፣ ሌላ ሰው ጋር እንዲጀምራለሁ ምናምን ብላችሁ የማታስቡ አእምሯችሁ፣ ላይ ምንም አይነት በቃ ለእኔ የተሰጠችኝ ሀይሚ ብቻ ናት ብሎ የሚያስብ ቢሆን፣ ሀይሚም ብሩክ ብቻ ነው ለእኔ የተሰጠኝ፣ ሌላ ሰው ጋር ቢሄድ ይህን ደስታ አላገኘውም ብላ ብታስብ፣ ለአንድ ፍቅር ቢቆሙ ማለት ነው ጥሩ ነበረ። ግን ሁለቱም አሁን አሁን ላይ ማለት ነው ሌላ ሁለተኛ ምርጫ አዘጋጅተዋል። በቃ ቢሆን ይሆናል ባይሆን ችግር የለውም አይነት ነገር ነው። ግን ያ መሆን የለበትም። ቢያንስ ለእኛ እንኳን ትንሽ እንኳን አስቡልን። በዚህ ልክ ትጨቃጨቃላችሁ፣ ትከራከራላችሁ። ሀይሚም ትክክል አይደለሽም፣ ብሮክም ትክክል አይደለህም። በቃ ዳኒን ተውት። እናንተ ባትፈቅዱለት ኑሮ በጭራሽ አይገባም ነበር ወደ ህይወታችሁ። እነ ሩታና አብርሽ እስኪ አስታውሱት። የሆነ ጊዜ ላይ ዳኒንና ጽጌን በግዴታ ጎትተው ስበው አምጥተዋቸው የእነሱን ደካማና ጠንካራ ጎን ካዩ በኋላ እንዴት ነው የተጫወቱባቸው? ሩታ ስንቴን ያለቀሰችው? አብርሽ ስንቴን ያለቀሰው? አብርሽ እንዴት ነው በጥፌ የተመታው? ዝም ብላችሁ ኢማጅን አድርጉት። ያ ምንድነው ፈቅደውላቸው ነው። ሶስተኛ ሰው ሲመጣ ስልን ፈቅደ አይቻልም። በቃ ዝግት በቃ በሩን በዝኮቱ ምና ዝግትግት አድርጋችሁ የሆነ ችግር ሲፈጠር ራሳችሁ ማትፈቱት ከሆነ ዛሬ ላይ ብትታረቁም ነገ መልሳችሁ ያው የምትሆኑ ከሆነ ምንም ትርጉም የለውም። መፍትሄ የለው የእውነት እንምላችሁና ቢያንስ ደግሞ እኔ አንድ ልናገር የምችለው ነገር በብሩክና በሀይሚ መሀል እባካችሁን ለሚያልፍ ቀን የማልፍ ቃል አትናገር። ብሩክ አትናገሩ፣ ሁለታችሁ። ብሩክ አሁን ሀይሚን ነው ወይ የምትፈልጋት? ሀይሚን ነው የምትፈልጋት ወይ እያለ ነበረ። በእርግጥ አይባልም። በቃ ሀይሚ ምን ይሰማታል? እንደዚህ የማይባል ነገር አትጠይቅ አለችው። አያገባሽም አይነት ነገር ነው። እና ብሩክ ተረጋጋ። በኋላ ላይ እዬዬ ብትል ውሃ ከፈሰሰ አይታፈስም አይደል? ያኔ ሪ ከምትል ለቤተሰብም ለእናትም፣ እንዲህ በዚህ ልክ እንዲህ ስትሆን ባህሪ በጣም ተቀይሯል። ለማንም አይጠቅምም ስለሆነ አቁም እያልን ነው እኔ ይበጃል ይጠቅማል ያልኩት ነገር ይሄ ነው። ዳኒንና ሶሲን ከህይወታቸው ያስወጡ። ሀይሚና ብሩክ ትክክለኛ ፍቅር ካላቸው ትክክለኛ መዋደድ ካላቸው የእስከ ዛሬው ጭቅጭቅ፣ የእስከ ዛሬው ጸብ ይበቃል። ብሩክ ይቅርታ ይበል፣ ሀይሚ ይቅርታውን ተቀብላ አንድ ላይ ሆኖ ፍቅራቸውን፣ ትዳራቸውን፣ ህይወታቸውን ይኖሩ። ፍቅራቸውን በቀ ይኖሩ። ካልሆነ ግን በቃ ክፉ ቃ ላይ ይነጋገሩ። ቻው፣ ደህናውኝ፣ ደህናውን ይባባሉ በቃ እግዚአብሔር በጣም የሚሄዱበት መንገድ በጣም የሚያስጠላ ነገር ስለሆነ ነው ይህንን እያልኳቸው የምገኘው። ከተሳሳትኩኝ አርሙኝ። ብሩክ ያደረገው ነገር ዛሬ ሙሉ በሙሉ ውሸት ማለት ትክክል ያልሆነ ለእሱም የማይጠቅም ለዳኒ የማይጠቅም፣ በቃ እሱን ነው። በቃ ራሱን ዝቅ አድርጎ ነው የተመለሰው። በቃ ጓደኞቹ ራሱ በጣም ነው የተናደዱት። ዳኒ ደግሞ እኔ እኮ ለሀይሚ ብዬ ነው እንጂ ለሀይሚ ወጥ በረሮ የምር እንዲህ ብጨፈልቅ በእግር ይሄን ቁንጫ የሆነ ልጅ ይሁን ትልቅ የግብዳ ሰው እኮ ቢሆን ማለት ነው። ተደባዶ ሆና ይዋጣላቸው ነበር። አሁን ይሄንን በረሮ የመሰለ ልጅ እንደው እጁን እኮ ንቀብ ያደረገው ነፍሶ ራሱ እኮ እጁ ላይ ነው ያለችው። ጥፍት ቢልስበት የምር ነው። እግዚአብሔርን ተው፣ ድብድብን ያልፈቅድም፣ በምንም ተአምር የእውነት ነው። ብሩክ ደሞ ሲማታስቡት እንዲህ ጥርሱ ነው ያላለቀው፣ ጨጓራውን አውጥቶ ነው የሚጥለው በቦክስ። ይሄ ደሞ መሆን የለበትም በድብድብ የሚፈታ የለም። የተማረ በቃ የተረዳ ይረዳ፣ ያልተረዳ የራሱ ጉዳይ ብለህ ሕይወትን መመስረት ነው ያለብ። መኖር ነው መቀጠል ነው ያለብ። እንዲህ በቃ ያልሆነ ነገር እያደረግ መጥፎ ነገሮችን ወደ ሕይወት አታምጣ ለማለት ነው። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተም የተሰማችሁን ሀሳብ አስተያየት እንግዲህ በኮሜንት አስቀምጡልኝ። አመሰግናለሁ።